ተመልሰናል። አድማጮቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። ሌላኛውን ጉዳይ እንመልከት። ትናንትና በኦልትራፎርድ የተደረገውን የኤፍ ኤ ካፕ ጨዋታ እንመልከት። ዩናይትድ በመለያ ምቶች ተሸንፎ ከዚህ ውድድር ውጪ ሆኗል። ይህንን ጉዳይ እናንሳ። ለዩናይትድ ከተስፋዎቹ መካከል በዚህ የውድድር ዓመት አንድ ኤፍ ኤ ካፕ ውድድር ነበር። ከዚህ ውድድር ውጪ ሆኗል። በእርግጥ አሁን ኤፍ ኤ ካፕ ትላልቅ ቡድኖችን በሙሉ አጥቷል። አርሰናል፣ ማንቸስተር ዩናይትድ፣ ሲቲ ሲቲ ያለ። ከዛ ውጭ ግን ሊቨርፑልና ቼልሲም ከዛ ውድድር ውጭ ናቸው። ኒውካስልም የለም ኒውካስልም ከቆጠርናትና አ ስለዚህ ትላልቅ ቡድን ያለው አሁን ሲቲ ነው፣ በትልቅ ደረጃ የምንጠቅሰው ቡድን ለሱም የተመቸው ይመስላል። ምናልባት አመቱን በዋንጫ የሚያጠናቀቅበት እድልም ይመስላል። ሲቲ እንን ጉዳይ እንመልከት። አዎ ሌሎች ደህና ቡድኖች አሉ፣ ቦርንመዝ አስቶን ቪላ ምናምን ግን ያው እንዳነሳቸው ትልልቆቹ ክለቦች ወጥተዋል። በተለያዩ ምዕራፎች አርሰናልና ሊቨርፑል ያው አርሰናል ለማንቸስተር ዩናይትድ በጊዜ ነበር የተገናኙት ገና በመጀመሪያው አጋጣሚ ከዛ አርሰናል ወጣ። አሁን ማንቸስተር ዩናይትድ ወጥቷል። የውድድር ዘመኑን ያድን እንደነበር አላቅም። ባለፈው የውድድር ዘመን መጨረሻው አማረ ሲቲን አሸንፈው ዋንጫ መውሰዳቸው በዌምብሌይ ለነበሩት የማንቸስተር ዩናይትድ ደጋፊዎች ጥሩ ቀን ሆነ እንጂ በአጠቃላይ በማንቸስተር ዩናይትድ እድገት ውስጥ ያመጣው ለውጥ ያለ አይመስልኝም። ያው ዋንጫ አሸንፈው አጠናቀዋል። የአውሮፓ ውድድር ተሳትፎን አግኝተዋል። እሱ አንድ ነገር ነው። በዚህም አመት ኤፍ ኤ ካፕን ቢያሸንፍ ማንቸስተር ዩናይትድ ሆኖለት ቢያሸንፍ ኖሮ በአመቱ በሙሉ ያየናቸው ችግሮች ድንገት እንደ እንደ ጉምተን ነው አይጠፉም። ችግሮቹ ችግሮች ናቸው። የጥሎ ማለፍ ጨዋታዎች የሞመንቶች ጉዳይ ነው። የቅጽበቶች ጉዳይ ነው። የመለያ ምት የምን የምን ጉዳይ ነው። በቃ ብዙ ጊዜ እንደማነሳው ነው። የቻምፒየንስ ሊግ ጨዋታዎች፣ የዩሮፓ ሊግ ጨዋታዎች፣ የፌ ካፕ፣ የሊግ ካፕ፣ የምን ጨዋታዎች ሲሆኑ የሚያስፈልግ ጥንካሬ አለ። እነዚህን ውድድሮች ለማሸንፍ ዝም ብሎ የሚሰጥ አይደለም። ይገባኛል። ግን በተለይ የአንድ ቡድን ኦርጋኒክ እድገትን በተመለከተ ግን እኔ ብዙ ነገር አይነግረኝም። አምና የኤፍኤ ካፕ ሻምፒዮን መሆን ስለ ማንቸስተር ዩናይትድ እድገት እንዳልነገር፣ ኦኬ ፍጻሜው አምሯል፣ በቃ እሱ ነው ሊባል የሚችለው። እና የዩሮፓ ሊግ ቦታ አግኝተዋል። አሁን ግን ያም እድል የላቸው። እኔ ከእድገቱ በላይ አሰልጣኙ በተደጋጋሚ ይጠየቅ ነበር ውድድር ዘመኑን ማዳን ትችላላቸው የኤፍኤ ካፕን በማሸነፍ ምናምን ሲሉት፣ ኤፍኤ ካፕ በማሸነፍ አናድ ነው የውድድር ዘመኑን ግን የሚጠቅመው ለማንቸስተር ዩናይትድ አሁን የምንሰማው ከፍተኛ የሆነ የፋይናንስ ችግር ትልልቅ የቢዝነስ ብዙሃን መገናኛዎች እንደ ፋይናንሽል ታይምስና ዘ ኢኮኖሚስት ሳይቀር እየጻፉ ያሉት የማንቸስተር ዩናይትድ የገንዘብ ችግር የሚገርም ነው። ዓለም ላይ ለማይክል ኤድዋርድስ አይነት ሰዎች፣ ለፒተር ኬንያን አይነት ሰዎች ትልቅ አድናቆት የሚገባ ይመስለኛል። ማንቸስተር ዩናይትድ ከሁሉም የአውሮፓ ክለቦች ቀድሞ የንግድን፣ የሜርካንዳይዚንግን የመንን ጥቅም ያወቀ ነው ከዛ የሜዳው ስኬቱ ደግሞ አጀበውና ማንቸስተር ዩናይትድ አስራ ዘጠኝ ዘጠናዎቹ መጀመሪያ መጨረሻ ሁለት ሺዎቹ መጀመሪያ ላይ በቃ የንግድ ጃገራንት ነው ነበር። አሁን ለወጪ ቅነሳ ተብሎ ወሰዳቸው የሚባሉ እርምጃዎችን ስናይ ያሉበትን ሁኔታ ያሳያል። በጣም ለዚህ ነው እያንዳንዱ ሚሊዮን ለማንቸስተር ዩናይትድ አስፈላጊ የሚሆን እንደ ዩናይትድ ላለ በጣም ሀብታም ለሆነ አሁንም ከፍተኛ ተርኖቨር ላለው ክለብ እንዳቀደሙት አመታት አይደለም፣ ግን ቢሆንም ቀላል ማይባል ገንዘብ በአመት የሚያገኝ ነው። ግን ለአምስት ተከታታይ አመት ከስሯል። ስለዚህ አውሮፓ ውድድር ዩሮፓ ሊግ ይሁን ቻምፒየንስ ሊግ ከስፖርታዊ ጥቅሙ ባሻገር በእንደዚህ አይነት የፋይናንስ ሁኔታ ውስጥ ላለ ክለብ በጣም አስፈላጊ ነው። ስለዚህ ለእኔ አጠቃላይ ቡድኖ ተሻሻለ አልተሻሻለም አመቱ ጥሩ ነው አደለም ከሚለው በላይ ለማንቸስተር ዩናይትድ ኮፈር ነበር ጠቅ ለካዝነው ነበር ይጠቅመኝ ነበር። ኤፌካፕ አንደኛው መጓዣ መንገድ ነበር። ያው ባለፈው የውድድር ዘመን እድ አንዴ ፍሊት ቡድን፣ አንዴ ኮቨንትሪን፣ አንዴ ምን እየገጠመ ብዙ ርቀት ሄዷል። ዘንድሮ ግን ከባባድ ጨዋታዎች ናቸው የነበሩት፣ ሌስተርን በመሀል አግኝቷል። ግን ፉልሀም አስቸጋሪ ቡድን ነው፣ አርስናል ሌላ ከባድ ቡድን። እነዚህን አሸንፈው ነበር፣ ግን ትላንት ከውድድር ውጭ ሆኗል። ስለዚህ አሁን የውድድር ዘመን የማዳን ጉዳይ ከሆነ የሚወራው የሀሙሱ ጨዋታ በጣም አስፈላጊ ይሆናል። ከሶሲዳድ ጋር የሚደረገው የዩሮፓ ሊግ ጨዋታ፣ የሀሙሱና የሚቀጥለው ሀሙስ የደርሶ መልስ ጨዋታ በጣም አስፈላጊ ይሆናል። ከጨዋታ ብቃት አንጻር ካየነው ግን እኔ አሁን የሆነ ተስፋ ታይቷል፣ ምን ምናምን ለማለት በጣም አስቸጋሪ ሆነ በቃ። እንጂ የመጀመሪያው 30 ደቂቃ ለምሳሌ ደህና ነበር። ከኦርጋናይዜሽን አንጻር ዮሮን መጓየርን ደሊትን ነበር ተከላካይ አድርገው የተጠቀመው በፓትሪክ ዶርጉ መቀጣት ምክንያት፣ ዳሎና ማዝራዊ ናቸው ሁለቱ የቀኝና የግራ የመስመር አማካዮች በዛ ሁለቱ ጥልቅ ተከላካዮች ብሩኖና ኡጋርቴ የነበሩ፣ ኤሪክሰን ተሰልፏል ትናንትና። እንግዲህ ጋርናቾ የፊትነስ ነው የምንድነው ተብሎ ተቀይሮ ገብቶን የተጫወተው በቀኝ በኩል ከሆይሉንድ ቀኝ ደግሞ የነበረው ዚርክ ዜ ነው። ሆይሉንድ አስራ ስምንት ነው አስራ ዘጠኝ ጨዋታ ሆኖታል ጎል ካስቆጠረ። በኦርጋናይዜሽን በኩል በቢልድ አፕ ከኋላ እየተጫወቱ በመውጣት በኩል በመጀመሪያው ሰላሳ ደቂቃ ላይ አሞሪም ኃላፊነቱን ከተረከበበት ጊዜ ጀምሮ ደህና ብቃት ካሳየባቸው ከ ቀላል ከማይባል ባላጋራ ጋር በረጅም ጊዜ ምርጥ ሲዘን እያሳለፈ ካለ ባላጋራ ጋር ጥሩ ነበር የተጫወቱት። ችግሩ የኔ እኔ ያለኝ ችግር ሁልጊዜ ማንቸስተር ዩናይትድ እንደዚህ ደህና ተጫወተ በምንልባቸው ጨዋታዎችም አንደኛ ስድስቱ ተጫዋቾች ዲፌንሲቭ ናቸው፣ ሶስቱ የመሀል ተከላካዮች፣ ሁለቱ የቀኝና የግራ የመስመር አማካዮች እና ውጋርቴ አማካይ ተከላካዩ። እነዚህን ስድስቱን ብቻ ብንወስድ ማንቸስተር ዩናይትድ ወደፊት ብዙ ፕሮግረስ ማድረግ አይችልም። የመጀመሪያውና ሁለተኛውን የቢልድ አፕ ምዕራፍ ጥሩ ቢወጣው እንኳን አንደኛ የሚሮጥ የክንፍ ተጫዋች የለውም፣ የሚሮጥ የመስመር ተጫዋች የለውም፣ ወይም የተጋጣሚ ቡድን መስመር ጀርባ የሚያጠቃ ተጫዋች የለውም። ከፊት ያሉትን ሁለት ተጫዋቾች ውሰድ፣ ክርስቲያን ኤሪክሰን እና ዮሹዋ ዚርክዜ ሁለቱም የበለጠ አማካይነት ኤሪክሰን አማካኝ ነው። ዚርክ ዜን ከአጥቂነት ይልቅ የአማካኝነት ዝንባል ያለው ተጫዋች የመጨረሻው 30 ሜትር ላይ ነው። ትልልቅ እድገትም አታዩ። አንዱን ቅድም ባልኩት በተጫዋቾቹ ካራክተሪስቲክስ ነው። ለዚህ ነው አሁን እንግዲህ አሰልጣኙ የሚፈልጋቸው አይነት ሁለት ዊንግ ባኮች ካሉት ተጨማሪ እና ደግሞ ባለፈው እንዳነሳ ነው። ተከላካዮቹም የበለጠ ምቾት የሚኖራቸው የበለጠ ሳጥናቸውን ሲከራከሩ ነው። በምን ያህል ግንባታ ማንቸስተር ዩናይትድ አሰልጣኙ ትላንት ከጨዋታው በኋላ እንደተናገረው የፕሪሚየር ሊግ አሸናፊ ቡድን እንደሚሆን አላውቅም፣ ግን ደህና በሚባል በትላንትናው ደህና በሚባል ፐርፎርማንስ፣ መጨረሻ ላይ ደግሞ ጎል ተቆጠረባቸው። የማዕዘን ምቱን ብሩኖ አምርሮ ተከራክሮ ነበር። ተነክቷል አልተነካም፣ የመጨረሻው ሰው የፉልሃም ተጫዋች ነው የዩናይትድ ተጫዋች ነው፣ ሌላ ነገር ነው ግን የማንቸስተር ዩናይትድ የቆመ ኳስ መከላከል እና ይህንን የቆመ ኳስ የመከላከል ድክመት አመቱን ሙሉ አውርተንበታል። የትላንትናው ደግሞ የዛሬ ሁለት አመት የተቆጠረ ጎል ካርበን ኮፒን ፔስት ነው። በቃ ራሱ አይነት በዚህ ውድድር ከፉልሃም ጋር ተጫውቶ በመለያቱ ማንቸስተር ዩናይትድ የዛሬ ሁለት አመት አሸንፎ ነበር። እንዲሁ አይነት ተመሳሳይ ጎል የማዘን ምት ወደ ሳጥን ተሻገረ፣ አንድ የፉልሃም ተጫዋች ጨረፈው፣ በሩቁ አንግል ያለ ተጫዋች ጎሉን አስቆጠረው። ተመሳሳይ ጎል ተቆጥሯል። የዛሬ ሁለት አመት ሌላ አሰልጣኝ ሌላ ዘመን ነው፣ ግን ያንንም ጨዋታ በደንብ አላዩትም ይሆናል እና የመጀመሪያው አጋማሽ ከማብቃቱ በፊት በፐርፎርማንስ ደረጃ ደህና እንኳ የሚባል ቢሆንም በቂ አደገኝነት ባይኖረውም ሁለት ኢላማን የጠበቀ ሙከራ ብቻ ቢሆን የሚያደረገው፣ ከኮቺንግ አንጻር ደህና ቡድን ነው የነበረው እኔ ያየሁት። ግን ምን ይነግረናል የሚለው ለማወቅ አልችልም። ለምን መሰለሽ፣ አሁን ትላንት ነው የመጀመሪያ ስራ አንድ ውስጥ ያየኋቸው አብዛኞቹ ተጫዋቾች የዛሬ ሁለት ዓመት ማንቸስተር ዩናይትድ ውስጥ የሚኖሩ አይመስለኝም። አንደኛው ለምሳሌ ኤሪክሰን አይኖርም። የውድድር ዘመኑ ሲያበቃ ኮንትራት ያበቃል፣ ይለቃል። በረጅም ጊዜ ሂደት ዳሎና መዝራዊ የማንቸስተር ዩናይትድ የቀኝና የግራ መስመር ዊንግ ባኮች አይሆኑ ግልጽ ነው። ሆይሉንድ አሁን ባለበት ሁኔታ የዛሬ ዓመት የማንቸስተር ዩናይትድ የመጀመሪያ አሰላለፍ ውስጥ የምናየው ተጫዋች እየመሰለ አይደለም። ወጣት ነው፣ የመሻሻል እድል አለው። ግን የሚገርም አይነት አወራረድ ነው ተጫዋቹ ላይ እያየን የነበረው። በአጠቃላይ ከመጣበት ጊዜ ጀምሮ ብዙ አሉታ ስቴት ሲሰጥ ቢሆንም የነበረ ቢሆንም ግን ደግሞ ተስፋ ያሳየባቸው ወቅቶች ነበሩ። አስራ አምስት ጎል አስቆጥሯል ባለፈው ዓመት እና ምን ይላል? ምን አስባለው? አንዳንዴ እሺ ደህና ነው። የመጀመሪያው አስራ አምስት ደቂቃ ሀያ ደቂቃ ሰላሳ ደቂቃ አርባ አምስት ደቂቃ ምናምን ለወደፊቱ ምን ይነግረኛል? ግን ምክንያቱም ለዘለቄታው እነዚህ ተጫዋቾች ብዙዎቹ አይቀጥሉ። ስለዚህ ስለ ፕሮግረስ እናወራለን። በኋላ ተቀይሮ የገቡት ሁለት ወጣት ተጫዋቾች ነበሩ፣ አይደን ሄቨን እና ቺዶ። ግን ደግሞ ካሴሚሮም ገብቷል ምን አውቃለሁ በካሰሚሮ መጫወት አለመጫወት ውስጥ እና መጓየር ይሆናል። አሰልጣኙ የፕሬሲንግ ቡድን ነው መስራት የሚፈልገው። ፕሬስ በተለይ በላይኛው የሜዳ ክፍል ማድረግ የምትፈልጊ ከሆነ ሰፊ የሜዳ ክፍል መከላከል የሚችል ተከላካይ ያስፈልጋል። ለዚህ ማትያስ ደሊትና ኡጋርቴ ይሆናሉ። ማን ነው ኡጋርቴ ያልኩኝ? መጓየር አሰልጣኙ ራሱ በቀደም በአስር ተጫዋች ሲጫወቱ ቆይተው ኤፕሶችን ካሸነፉ በኋላ እነዚህ ተጫዋቾች የበለጠ ወደ ኋላ ተጠግተን ሲከላከሉ ነው የሚስማማቸው ብሎ ተናገረ። ምን ማለቱ ነው? ይሄ ሀምሳ ሜትር ወይ አርባ ሜትር ወደፊት ተጠግተን ብንጫወት በምቾት መከላከል አይችሉም ማለት ነው። አሁን እኔ አንዳንዴ ደህና በሆኑት የማንቸስተር ዩናይትድ ፐርፎርማንስ ብቃቶችም ውስጥ ትልቁን ስዕል ለማየት ያስቸግራል። ምክንያቱም በእነዚህ ተጫዋቾች ዩናይትድ እንደማይቀጥል እናውቃለን። ጊዜ ይፍጅ ብዙ ኢንቨስትመንት ይፍጅ እንጂ በዚህ ቡድን አንዳንዶቹ በእድሜያቸው ምክንያት፣ አንዳንዶቹ በታክቲካዊ ዝንባሌያቸው ምክንያት አይሆኑም በረጅም ጊዜ ሂደት ውስጥ ዳሎና መዝራዊ የማንቸስተር ዩናይትድ ዊንግ ባኮች አይሆኑ አሁን እኔ የሚቸግረኝ እሱ ትልቁን ስዕል ማየት ያስቸግራል እሺ ደህና ፐርፎርማንስ ነው ምን ማለት ነው እኔ እንጃ ምን ማለት እንደሆነ አታውቂ እና አንዱ ችግር እሱ ነው አሁን የትላንትናው ጨዋታዎች አነጥለን ማየት እንችላለን ግን እኔ እያንዳንዱን የማንቸስተር ዩናይትድን ጨዋታ ለጠቅላላው ለወደፊቱ ምን ማለት ነው በሚለው መነጽር ማየት ያስፈልጋል ያው በዚህ ዓመት ከዩናይትድ ጋር ፉልሃም ሁለት ጊዜ ተጫውቷል። ሁለቱም አንድ ለዜሮ ውጤቶች የነበሩበት ነው። ሁለቱም ተቀራራቢ ፉክክር የነበረባቸው ጨዋታዎች ናቸው። የመጀመሪያውን ዚር ጊዜ፣ ሁለተኛውን ሊሳንድሮ ማርቲኔዝ ነበር ጎሎች ያስቆጠሩት። ግን በስብስብ ታይውና አሰልጣኝ ማርኮስ ሲልቫ፣ ሁለት ፖርቱጋላውያን አሰልጣኞች ያደረጉ ጨዋታ ነው እና አሰልጣኝ ሩበን አሞሪም ቤንች ላይ የነበሯቸውን አማራጮች ስታይ ፉልሃም ይሻላል። ምክንያቱም አሰልጣኙ የድሮ ወጣት የአርሰናል ተጫዋቾች አስቀይሮ አስገብቷል። ያኛው የድሮ የአርሰናል ሲኒየር ተጫዋቾች ነው፣ በአብዛኛው ሌኖ የድሮ የአርሰናል ተጫዋች ነው። ኤሚል ስሚዝሮ፣ ዊሊያን ለተወሰነ ጊዜ የአርሰናል ተጫዋች ነበር፣ የበለጠ በቼልሲ ተጫዋችነት የምናውቀው ቢሆንም ወይም አሌክስ ዎቢ እንደዚህ። ግን ቤንች ላይ ወልሽ፣ ኤሚል ስሚዝሮ፣ ራውል ሂሜኔዝ፣ ዊሊያን፣ ሪያንስ የሰኙ አይነት ተጫዋቾችን ያስገቡ። ያ ማንቸስተር ዩናይትድ ብዙ ጉዳት አለበት አይደለም፣ ዘጠኝ ተጫዋች እንኳ ማስቀመጥ አልቻለም እኮ ቤንች ላይ በጉዳት ምክንያት ሳስቷል። ልክ ነው፣ ግን ሁለቱ ክለቦች ያሉበት ሁኔታ ስታይ እንደ ክለብ እንደ ቡድን እንደምን ፉላም የተሻለ ጤንነት ላይ ነው ያለው። በፕሪምየር ሊጉ የተሻለ ስፍራ ላይ መቀመጡ ብቻ አይደለም ያለፉት ዓመታት የማንቸስተር ዩናይትድ ወደ ኋላ ማለት፣ በትላንትናው ጨዋታ የአሰልጣኞቹ አማራጭ ጭምር ማየት ይቻላል። ከብሩኖ መስተቀር ሌላ ፍንጭ ለማየት ያስቸግራል። ማንቸስተር የጎል ምንጭ ለማየት ያስቸግራል። ግሩም ክሮስ ነው ከዲዮጎ ግሩም ክሮስ አይደለም። ክሮሱን የሚያሳምረው አጨራረሱ ነው። በጣም ግሩም አጨራረስ ነበር የነበረው ብሩኖ ፈርናንዴስ። በቀደም ስለነበረው ክርክር ስናነሳ ነበር። ስንት ጊዜ ነው ማንቸስተር ዩናይትድን ከአስቸጋሪ ቅርቃር ጎትቶ የሚያወጣው ይሄ ተጫዋች ምናም ምንል ነበር የፍጹም ቅጣት ምታ ሀላፊነቱን በሚገባ ነው የተወጣው ትላንትና ጠለቅ ያለ የአማካኝነት ሚና ነው የነበረው አንዱ ችግር የነበረው ከኳስ ጋር ብዙ ወደፊት መሄድ የማይችሉ ሁለት የመስመር አማካዮች ሲሆኑ ኡጋርቴ በጣም ኮንሰርቫቲቭ ፓሰር ነው በአብዛኛው የጎን ፓሶች ነው የሚያደርገው በቀኝም በግራም በኩል ያሉት ሁለቱ የመሀል ተከላካዮች ዮሮ ይሻላል ትንሽ ግን ማትያስ ደሊት ትላንት ጥሩ ተጫውቷል ግን ልክ በስፖርቲንግ ሊዝበን እንደነበሩት አይነት ተከላካዮች ከኳስ ጋር 30 ሜትር ወደፊት መሄድ አይነት ተጫዋች አይደለም፣ ወይ 20 ሜትር ወደፊት መሄድ ተጫዋች አይደለም። ስለዚህ ቨርቲካሊቲው ኬት ነው የሚመጣው ማለት ነው። ትናንትና በነበረው ላይና ቨርቲካሊቲ ማሰብ አይቻልም። ከሆነም ከሆነም ሆይሉንድ ብቻ ነው ያንን ማድረግ የሚችለው ግን ሆይሉንድ ደግሞ እንደምታየው ብዙ ጊዜ ምን እንላለን፣ ማንቸስተር ዩናይትድ ለአጥቂዎቹ ሰርቪስ አይሰጥም። እውነት ነው። በጠቅላላው ይሄ ግን ከቺዶ ኦቢ እና ከሆይሉንድ ለአማካዮች የበለጠ አንግሊሰጥ ይሰጥ የነበረው ማን ነው? ማን ነው እነዛን ወደ ክፍት ቦታዎች ሩጫዎች የሚያደርገው? ሆይሉንድ ምን እንደነካው አላውቅም። ጎል አያስቆጥር አንድ ነገር ነው በቃ። ግን እነዛን ሙቭመንቶች ስቴሽነሪ ነው በቃ፣ እዛው ነው የሚቆመው። እና ብዙ ጊዜ አንስቸዋለሁ እሱን እና የሁለቱ ድምር ውጤት ነው። ስለዚህ ያ ቨርቲካሊቲ የሚመጣ ያ ቀጥተኝነት የሚመጣ ከሆነ ደግሞ ለኳስ መቀበል የሚሆን ሩጫ የሚያደርግ ተጫዋች ያስፈልጋል። ከመሀል ሜዳ በኋላ ብዙ እድገት ማታየው ለዚህ ነው የበለጠ ዩናይትድ የሚመቸው መቼ ይመስል ጨዋታው የሳጥን ሳጥን ሲሆን ብዙ ትራንዚሽኖች ሲኖሩት እንጂ በተለይ ኦርጋናይዝድ ከሆነ ያኛው ቡድን የራሱን ቅርጽ ጠብቆ የሚጫወት ከሆነ ያስቸግራል። ምክንያቱም እነዛ ሙቭመንቶች የሉም፣ እነዛ ፈቃደኛ ሩጫዎች የሉም። ስለዚህ የመጨረሻው ሰላሳ ደቂቃ ሰላሳ ደቂቃ ሲጨመር ይሰለቸኛል። ጨዋታ በአብዛኛው ቴንሽኑ አለኮ ወደ ፍጹም ቅጣት ምት እየቀረበ ነው፣ በአንድ ስህተት የሆነ ጎል ሊቆጠር ይችላል። ምን ግን የትናንትናው ጨዋታ የበለጠ የትራንዚሽን የሆነው የበለጠ ትልልቆቹ አጋጣሚዎች የተፈጠሩት ኦናና እነዛን ትልልቅ ሙከራዎች ያዳ ነው፣ በርንድ ሌኖ እነዛን ትልልቅ ሙከራዎች ያዳ ነው፣ ከጋርናጮ ከቺዶ ኦቢ በመጨረሻው 30 ደቂቃ ውስጥ ነው። ምክንያቱም ጨዋታ የበለጠ ትራንዚሽን ሆነ። ማንቸስተር ናይትድ ደግሞ በቴንሃግም ኦሌ ጉናር ሶልሻየር ስር ከዛ በፊት በነበሩትም አሰልጣኞች የነበሩ ተጫዋቾች ካሉ የበለጥ ለትራንዚሽን እግር ኳስ ተብሎ የተሰራ ነው። ትልልቅ ቡድኖች ግን ትራንዚሽናል እግር ኳስ ብቻ አይጠብቃቸው። ዩናይትድ አሁን ደህና ሲሆን ሲሻሻል ለዋንጫ ፍክክር ሲበቃ ከበቃ አንድ ቀን፣ አሁን ባለው ሁኔታ አሰልጣኙ ጅል በሉኝ ገራገር በሉኝ፣ ሩኒ ትላንትና ለሰጠው ስቴት መልስ ሲሰጥ ከኔ ጋር ላይሆን ይችላል፣ ግን የቦርዱ የማንቸስተር ናይትድ ሁሉ ጉዞ ፕሪሚየር ሊጉን ለማሸነፍ ነው አለ። ፕሪሚየር ሊግ ለማሸነፍ የሚዘጋጅ ቡድን ምድነ የሚሆኑ በአብዛኛው የሎ ብሎክ ቡድኖችን ያጋጥማል ማለት ይገጥማል ማለት ነው አይደል? ሁሌ ትራንዚሽን አይሆንም ጨዋታው። ትልልቅ ጨዋታዎች ላይ በአብዛኛው ሊሆን ይችላል። ስለዚህ እኔ ለማንቸስተር ዩናይትድ እድገት ምን ማለት እንደሆነ አላውቅም። የመጀመሪያ አጋማሽ ደህና ፐርፎርማንስ፣ ፉልሃም ጥሩ አልተጫወትም። የለመድ ነው። ፉልሃም በተለይ ከሜዳ ውጪ በሰበሰባቸው ነጥቦች ከሊቨርፑልና ከአርስናል ቀጥሎ ሶስተኛ የሆነው ፉልሃም ትላንትና በነበሩት ጨዋታው ላይ በተጠቀመባቸው አስራ ስድስት ተጫዋቾች ከዩናይትድ የተሻለው አማራጮች ለነበሩት ፉልሃም ጥሩ ፐርፎርማንስ አልነበር። እኔ እንዲያውም ጨዋታው ላይ ፉልሃም ነው ዲስአፖይንት ያደረገኝ ጥሩ ከመጫወት አንጻር ማለት ነው። አሰልጣኙ ብዙ አማራጮች ነበሩት። በጣም ጥሩ አሰልጣኝ ነው። እንዲያውም ዩናይትድ ራሱ በአማራጭነት ባለፈው ክረምት ከአጤናቸው አሰልጣኞች መካከል አንደኛው ማርኮስ ሲልቫ ነው። መጨረሻ ላይ እንግዲህ የመለያ ምት ጉዳይ ነው የሆነው። በመለያ ምት ሎተሪ ነው አይደለም፣ ምን አላቅም። በቀደም አርሰናልን ሲያሸንፉ ዚርክዜ ነበር የመጨረሻውን ጎል ያስቆጠረው የመጨረሻውን የመለያ ምት። የዛሬ ሁለት ዓመት ፉላምን ሲያሸንፉ የመጨረሻውን የመለያ ምት ያስቆጠረው ቪክቶር ሊንደሎፍ ነበር። እነዚህ ተጫዋቾች ናቸው። አራተኛና አምስተኛ የመለያ ምቶችን የሳተው ስለምን ጋር ናቸውን አላስመታኸውም ተብሎ ተጠይቆ ነበር። ግን ቪክቶር ሊንደሎፍ የበለጠ ኮንፊደንት ነበር አለ እና ሁለት ደከም ያሉ የፍጹም ቅጣት ምቶችን የመለያ ምቶችን የመቱት ሁለቱንም በርንድ ላይ ነው አድኗቸዋል። ማንቸስተር ዩናይትድ በዚህ ተሸንፎ ወጥቷል። እንግዲህ መቶ ሀያ ደቂቃ መጫወት ጥሩ አይመስለኝም ሐሙስ ጨዋታ ላለበት ቡድን ከአካል አንጻር፣ ግን አንዳንድ በጎ ነገሮች ማንሳት ግን የሚቻል ይመስለኛል። በተለይ ቺዶ ከገባ በኋላ ግን ቺዶ ሲገባ የወጣው ሆይሉ እንድኖር ሰባ ምናም ደቂቃ ነው ሜዳ ውስጥ የቆየው ቺዶ ሶስት ትልልቅ የጎል ዕድሎች ተፈጥረውለታል ይላል ኦፕታ አንድ ቁጥር ሲሰጥ በውድድር ዘመኑ በሀያ ሁለት የፕሪምር ሊግ ጨዋታ ሶስት ትልልቅ የጎል ዕድሎች ናቸው ለሆይሉንድ እንደተፈጠሩት። ለምን እነዚ ሩጫዎች ያስፈልጋሉ? ያንን ሩጫ ሂዶ ያደርግ ነበር። እንዲያውም ለማሸነፊያነት ተቃርቦ ነበር። ድንቅ ሙከራ ነው። ግብ ጠባቂው በርንድ ሊኖ ነው ያዳነው። የመለያ ምት ግን ያው እግር ኳስ የቡድን ስፖርት ነው አይደለም? መለያ ምት ያንን ይቀይረዋል። የግለሰቦች ይሆናል ኢንዲቪድዋል ሲሆን የቡድን ጉዳይ መሆኑ ያበቃል። እና ያኔ ቴንሽንን መቆጣጠር ቴክኒክ ብቻ አይመስለኝም። ከአስራ አንድ ከምን ከምን ሜትር ከዘጠኝ ሜትር መጥቶ የማስቆጠር ጉዳይ ምናምን አይመስለኝም። የቴንሽን የነርቭ የምን ጉዳይ ነው። እንግዲህ ሁለቱም ተጫዋቾች ያንን ሳያደርጉ ቀርተዋል። የሚቀጥለው ትልቁ የማንቸስተር ዩናይትድ እንግዲህ የዚህ የውድድር ዘመን ፈተና በኢሮፓ ሊግ ምን ያህል ርቀት ይጓዛል ነው። አሁንም ውድድሩ ላይ ካሉት ቡድኖች መካከል በዚህ አመት የዩሮፓ ሊግን ደረጃ የሚነግረን ይመስለኛል። ከፌቨራይቶቹ አንደኛው ነው ወይም ቢያንስ በወረቀት ደረጃ ቢያንስ በስም በባጅ በታሪክ በምን ማንቸስተር ዩናይትድ ግን አላውቅም። እንግዲህ ከሪያል ሶሲዳድ ጋር ነው ጨዋታው የሚደረገው ከባድ ጊዜ ይመስለኛል። እንደ ውድድር ዘመኑ ቶሎ ባለቀ የሚሉም ይመስለኛል፣ ዩናይትድ ደጋፊዎች በጠቅላላው ማለት ነው። ስለዚህ የትላንትናው ፐርፎርማንስ ላይ ብቻ ብዙ ነገር ማለት ለጠቅላላው ነገር ብዙ ነግረን የሚነግረን አይመስለኝም። ፉልሃም አልፏል ወደ ሩብ ፍጻሜ አሁን እንግዲህ ማንቸስተር ሲቲ ፉልሃምም ራሱ ድል ያለው ይመስላል። የትላልቆቹ መውጣት ግን ምናልባት በኤፍ ኤ ካፕ አዲስ አሸናፊ ሲቲም መዳከም እንዳለ ሆነው አዲስ አሸናፊ ልናይ እንችላለን። በተለይ በቅርብ ጊዜያቶች አድማጮቻችን፣ የነበረን ቆይታ መሄንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ።